አንድ ሀገር ብሔራዊ ጥቅሟ ስታስጠብቅ ጠንካራና ተከባሪ ሀገር እንድትሆን ያስችላታል። ኢትዮጵያም ብሔራዊ ጥቅሟ እንዲከበር እያንዳንዱ ዜጋዋ ሚናውን ሊወጣ ይገባል። በተለያየ መንገድ ልዩነት ባሉበት ኢትዮጵያ የሚኖሩ ዜጎቿ ያለው ልዩነት ከብሔራዊ ጥቅም ጋር ሊጋጭባቸው አይገባም የሚሉት የዓለም አቀፍ ግንኙነትና ዲፕሎማሲ ባለሙያ አቶ ጥላሁን ሊበን ናቸው። የሀገር ብሔራዊ ጥቅም ከግል ወይም ከአንድ ግለሰብ የሚገናኝ አይደለም። ሀገር ማለት ያው ህዝብ ነው አይደል? ሀገር ስትለወጥ ዜጋው ይለወጣል፣ ዜጋው ሲለወጥ ደግሞ ሀገር ይለወጣል። ብሔራዊ ጥቅም የሚገናኘው ከሀገር ጋር ነው። ከሀገር ፍቅር ጋር ቀጥታ ነው የሚገናኘው፣ ከሉዓላዊነት ጋር። ለምሳሌ ብዙ ሀገሮች የሚደፈሩትም የማይደፈሩትም ሀገራቸው ካለው ብሔራዊ ጥቅም ጋር በተገናኘ ነው። ሀገራችን ብሔራዊ ማንነት አለ። ለምሳሌ አድዋ ማንሳት ትቻላለች፣ ህዳሴ ግድባችን ማንሳት ትቻላለች። ይህ ትልቁ ብሔራዊ ኩራታችን ነው። እኛ ኢትዮጵያኖች አይችሉም ተብለን በራሳችን ያሳካነው የራሳችን ብሔራዊ አርማችን ህዳሴ ግድብ የቅርቡን ማንሳት እንችላለን። ሌሎችም አሁን ለምሳሌ የባህር በር ጥያቄ አለ። የባህር በር ጥያቄ መንግስት ጥያቄ ነው ያነሳው እንጂ የመንግስት ብቻ አይደለም። እያንዳንዱ የኢትዮጵያዊ ዜጋ የመኖርና ያለመኖር ጉዳይ እንደመሆኑ መጠን ብሔራዊ ጥቅም ስንል የእያንዳንዱ ዜጋ ጥያቄ መሆን አለበት። ይሄ ሲሆን ነው የሚሳካውም። ብሔራዊ ጥቅም ከመንግስታትና ከግለሰቦች የተሻገረ ሀገራዊ ጉዳይ በመሆኑ በአንድነት በመቆም ይበልጥ ማጠናከር ይገባል። ህብረ ብሔራዊነትና ባለብዙ ማንነት መገለጫዎቿ የሆነችው ኢትዮጵያ ከሚለያይ ይልቅ አንድነትን በሚያጠናክር ነገር ላይ በማተኮር በብሔራዊ ጥቅሙ የማይደራደር ትውልድ ማፍራት ይገባል። ብሔራዊ ጥቅም ልክ እንደ ግለሰብ ጥቅም ጠዋት ከፍለን ወዲያው የምናገኘው ላይሆን ይችላል። እኛ ከፍለን ልጆቻችን የሚያገኙት ሊሆን ይችላል። አሰባሳቢ ትርክት እኛ ሲፈጥረን ባለ ብዙ መልክ፣ ባለ ብዙ ቋንቋ፣ ባለ ብዙ ባህል ስለሆን እነዚያ የሚለያዩ ማንነቶች ዋናውን ማንነት እንዳይሸረሽሩት የሚሰበስበን እንደ ቤተሰብ እንድንታይ የሚያደርገን ትርክት ያስፈልጋል። ከዚያም ባሻገር ያ ብሔራዊ ጥቅም ያለውን ነገር ሊያሳካ ሊያበለጽግ የሚችል ትውልድ መስራት ይጠይቃል። የአንድ ሀገር ብሔራዊ ጥቅም በውስጡ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ፣ የደህንነት ጥቅሞችን በማሰብ ብሔራዊ ጥቅሞችን ያለምንም ልዩነት በሀገር ደረጃ ሁሉም ሊያስጠብቅ የሚገባ ነው። ኢትዮጵያ እንደ ከዚህ ቀደሙ ሁሉ በአሁኑ ወቅት ሀገርን አንድ በመሆን ለትውልድ የሚተላለፍ ዘመን አይሽሬ ስራዎች እየተሰሩ መጥተዋል። ዛሬ ላይ እየተሰሩ ያሉ ለትውልድ የሚተላለፉ ስራዎችን ማስቀጠል ብሔራዊ ጥቅምን ማስጠበቅ ነው። ብሔራዊ ጥቅም ማሳካት ማለት ጥላትንም ማሸነፍን ይጨምራል። ጥላት የሚመጣው ሀገርን ለመጉዳት ነው። ሀገር እንዳይጎዳ መስራት ደግሞ ብሔራዊ ጥቅምን ማስከበር እንደመሆኑ መጠን ከአድዋ የመጣንን እኛ የአድዋ ልጆች ነን። የአድዋ ልጆችን ብቻ ሳንሆን በቅርቡ እንዳልኩች ደግሞ የህዳሴ ግድብ ልጆች ነን። ህዳሴ ግድብን ኢትዮጵያኖች አይችሉም፣ አቅም የላቸውም፣ ገንዘብ የላቸውም ተብለው ግብጽና መሰሎቻቸው በርካታ የዲፕሎማሲ ጫናዎችን ፈጥሮብናል። የእኛ መንግስት በዛ አጋጣሚ ሴራውን ለማክሸፍ በርካታ የሀገራችን ምሁራኖች እስከ አሜሪካ የተለያዩ ዓለም እየዞሩ የማስረዳት ዲፕሎማሲያዊ ስራ ሰርተዋል። ይህ ቅብብሎች ነው ብሔራዊ ጥቅም ማለት ያ የጀመረው ያ የሚሰራው ከዚያ ከሰራው ስራ ተጠቃሚ እንኳ ባይሆን በትውልድ ቅብብሎች መካከል የሚጸናና ኢትዮጵያዊነትን የሚያቆይ ስራ ማለት ነው። በትውልድ ቅብብሎሽ ሀገር ሳትደፈር እንድትቆይ ዜጎች በአንድ የሚቆሙባቸው አንድ የሚያደርግ ትርክቶች ሊኖሩ ይገባል። ከዚህ ባሻገር ብሔራዊ ጥቅምን ይበልጥ ለማስጠበቅ ጠንካራ አንድነትና በኢኮኖሚ አቅምን መገንባት ያስፈልጋል። የጀግኖቻችን ማንነት ማሳፈር የለብንም። ለሀገራችን፣ ለሰንደቅ ዓላማችን፣ ክብራችን መሞት አለብን። መሞት ሲባል መሞት ካለብን የምንሞተው እንጂ በአንደኛው ክፍለ ዘመን በጉልበት የሚፈታ ነገር የለም። በንግግር በዲፕሎማሲ በማስረዳት ነው። ነገን እያሰቡ ዛሬ ላይ መስራት፣ ነገ በራሷ የምትቆም ሀገር እንድትኖር ማድረግ ነው። አሁን ላይ ያለው ትውልድ ልዩነቶችን ትቶ ለሀገር ብሔራዊ ጥቅም ኃላፊነቱን በመወጣት የማትደፈር ሀገር ጠብቆ ማቆየት ይገባል። ሀገር የቅብብሎች ውጤት ነው። ያን ለማረጋገጥ የሚያስችል ስራ መስራት የሚቻለው ትውልድን እያሰብን ስንሰራ ነው። ነገን እያሰብን ስንሰራ ነው። ነገን የምናስብ ሰዎች ግን ዞር ብለን ትናንትናን መመልከት የማንችል ከሆነ ትናንትናችን የዘነጋን እንደሆነ ከትናንትናችን መማር የማንፈቅድ ከሆነ ነገ አይሰራም ለዚህ ነው እኛ ትናንትን ከዛሬ ዛሬን ከነገ አስተሳስረን ሚዛን ጠብቀን ሀገርን ገነባለን ብለን የተነሳ ነው